ክብሮታይ፣ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446 ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ኤድ ሙባረክ። እነ ወለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ በአማራ ክልል በከተሞች ውስጥ ጭምር በተደረጉ ውጊያዎች በርካቶች ሲገደሉ በጉዞ ላይ የነበረ የነዳጅ ቦቴም ጥቃት ሰለባ ሆኗል። በጄኔራል መሐመድ ተሰማ የሚመራው የምስራቅ ጊዜ ገደልኩ ሪፖርቱን ቀጥሎ አሁን ደግሞ ሰላሳ አንድ ሰው ገደልኩ ብሏል። የፋኖ አመራሩ በበኩላቸው እየታገልን ያለነው የተከፈተብንን የገሃነም በር ለመዝጋት ነው ሲሉ ገልጸዋል። ዝርዝሩ ተዘጋጅቷል። በብልጽግናው መንግስት ላይ ጦርነት ማወጁን ድርጅቱ አሳወቅም። ጠቅላይ ሚኒስትር አብይ አህመድ ከጥቂት ወራት በፊት የጦርነት ምድር እንዳይሆን ብለውም ነበር። ትሰሙት አላችሁም። የሀገራችን ችግር ራስን ሳይገዙ ሌሎችን ለመግዛት መፈለግ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። እኔ እኔ በሚሉ ንግግሮቻቸው የሚታወቁት የብልጽግናው ፕሬዚደንት ከእኔ ውጡ ሲሉም አክሏል። እንመለከተዋለን ውሸት፣ ሀገርና ስልጣኔን ያፈርሳል አሉ ዛዲግ አብርሃም። በቅርቡ የአያታቸውን ስም ያስቀየሩት የብልጽግናዎሽም አንድ ሺ አንድ ፐርሰንት እርግጠኛ የሆኑበት የኤርትራ ጦርን በተመለከተ ባስተላለፉት ውሸት ምነው የሚታወሱት ተጨማሪያለን። በትግራይ ክልል የተፈጠረውን ማህበራዊ ቀውስ በተመለከተ የተባበሩት መንግስታት ድርጅት ሪፖርቱን አውጥቷል። የሸቀጦች ዋጋ መናርና የነዋሪዎች ገንዘብ ለማውጣት የገቡበትን ጭንቀትም ያብራራል። ሌላኛው መረጃችን ነው። ፕሬዚደንቱ ለአሜሪካ ያቀረቡት የወደቦቻችንን ተቆጣጠሩ ጥያቄ ተቃውሞ ገጥሞታል። የሶማሌላንድ ባለስልጣናት ተስፋ የቆረጠ አካል እርምጃ ሲሉም የተላከውን ደብዳቤ ውድቅ አድርገዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። በአማራ ክልል በከተሞች ውስጥ ጭምር በተደረገ ውጊያ በርካቶች ሲገደሉ በጉዞ ላይ የነበረ የነዳጅ ቦቲም የጥቃት ሰለባ ሆኗል። በጄኔራል መሀመድ ተሰማይ የሚመራው ምስራቅ ዝ የገደልኩ ሪፖርቱን ቀጥሎ አሁን ደግሞ ሰላሳ አንድ ሰው ገደልኩ ነው ያለው። የፋኖ አመራሩ በበኩላቸው እየታገልን ያለነው የተከፈተብንን የገሃነም በር ለመዝጋት ነው ሲሉ ገልጿል። በክልሉ ውጊያው ቦታና ጊዜን ከመቀያየር በስተቀር አሁንም ሞትና ውድመት እየተመዘገበበት የቀጠለ ነው። ዛሬ እንኳን በጎጃም ቀጠና ዳንግላና አካባቢው ጠንከር ያለ ውጊያ መደረጉ ተሰምቷል። በተለይም ከከተማው ቅርብ ርቀት ላይ ባለው ዘለሳ ተብሎ በሚጠራው አካባቢም የጸጥታ አመራሮች ጭምር ለጉዳት የተጋለጡበት እንደነበር ተሰምቷል። በአዊዞን ትናንት አዘና ተብሎ በሚጠራው ከተማ ውስጥ ጭምር በነበረ የተኩስ ልውውጥ በርካቶች መገደላቸውም የሚታወስ ነው። ትናንት በደቡብ ጎንደር ጋይንት ደግሞ ድንገተኛ ጥቃት ተከፍቶም በነዳጅ ቦቴዎች ላይ ጭምር ጉዳት ማስከተሉ ታውቋል። በቅርብ ርቀት ሲንቀሳቀሱ የነበሩ የመንግስት ኃይሎችም ለተመሳሳይ ጥቃት ተዳርገዋል። እነዚህ ጥቃቶችና የተኩስ ልውውጦች ደግሞ ጥቂት አብነቶች ናቸው። በክልሉ የሰላም አስከባሪ ወታደሮችን ጭምር በመጥራት ላለፉት ተከታታይ ወራት በጦርነቱ የተሳተፈው የመስራቅዝ አሁንም ጽንፈኞች እንደመሰስኩ የሚል መግለጫውን አውጥቷል። ከሁለት ቀናት በፊት በጎጃም እና ደቡብ ጎንደር ቀጠናዎች ከሁለት መቶ ሃያ በላይ የክልል ወጣቶች እንደመሰስኩ ብሎ ነበርም። ዛሬ ደግሞ ይኸው በሌትናንት ጀነራል ማሐመድ ተሰማ የሚመራው እዝ ሰላሳ አንድ ጽንፈኛ ገደልኩ ብሏል። ውጊያ ያደረገባቸውን ስፍራዎችን ሲዘረዝርም በሰሜን ጎጃም ዞን በብራዳማ፣ ጠጠር ማርያም፣ ዋሸራ፣ ጎንጅ፣ ጎለላ፣ ረቡ ገበያና አዴት ዙሪያ እንደሆነ ያብራራል። ያለፉት ሶስት ቀናትን ጨምሮ በዚህ መጠን አውደ ውጊያ ላይ መሰማራቱን፣ በመቶዎች የሚቆጠሩ ሰዎችን መግደሉን የሚገልጸው ይህ እዝ አዛዥ የሆኑት ሌትናንት ጀነራል ማሐመድ ተሰማም ከአንድ ዓመት በፊት ፋኖ መዋጋት አይችልም ተዛብቷል ብለው እንደነበር ግን የሚዘነጋ አይሆንም። በድምሩ ሲታይ በወታደራዊ አነጋገር የጠላትን አዛብቶ መደምሰስ ሳይንስ ነው። ስለዚህ የጠላት ተዛብቷል፣ ዋና አቅሙ ተመቷል። በአማራ ክልል እንዲህ አንዱ የጠላት ሌላኛው የወገን ኃይል የሚል መደብ በአንድ አገር ዜጎች መካከል ለሚደረግ ጦርነት የተሰጠበት ሁነት ግን ፖለቲካዊ መፍትሄ ይሰጠው ዘንድ የሚቀርበው ጥሪ እንደቀጠለ ነው። የፋኖ አመራሮች ደግሞ የምናደርገው ትግል የህልውና ትግል ነው ሲሉ ይሰማሉ። በወሎ ቀጠና የሚንቀሳቀሱ የፋኖ ኃይሎችን የሚያስተባብሩት የፋኖ አመራሩ መሪ ወዳጁም መላው አማራ ከህፃን እስከ አዋቂ በየአካባቢው በድሮን ጭምር እየተጨፈጨፈ ቆይቷል። ይህ ቀጥሏል ሌሉና እየተፋለምን ያለነው በአማራ ህዝብ በላይ የተከፈተውን የሲወል በር ለመዝጋት ነው ሲሉ ያነሳሉ። ሌላኛው የፋኑ አመራር ዘመነ ካሴ ደግሞ የምናደርገው የህልውና ትግል ወደ ወሳኝ ምዕራፍ ተሸጋግሯል ባይ ናቸው። እያደረጉ የሚገኙትን ትግል የፍትህ የእኩልነትና የነጻነት ብቸኛው መንገድ ስለመሆኑ በማከል የብልጽግናው መንግስት ደግሞ ይህንን ትግል የዘራፊዎች እንቅስቃሴም፣ የውጭ ኃይሎች አጀንዳ ተሸካሚዎች ተግባር ሲል ነው የሚያጣጥለው። በዚህ ሁሉ ሂደት ውስጥ ግን የክልሉ ህዝብ እየደረሰበት ያለው መጎሳቆል ተባብሶ እንደቀጠለ ነው። የሀገራችን ችግር ራስን ሳይገዙ ሌሎችን ለመግዛት መፈለግ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። እኔ እኔ በሚሉ ንግግሮቻቸው የሚታወቁት የብልጽግናው ፕሬዚደንት ከእኔ ውጡ ሲሉም አክሏል። በዓላት በመጡ ቁጥር በሚሰጧቸው መግለጫዎች ራሳቸውን እንደ ፈጣሪ አሊያም እንደ ነቢይና ፈጣሪ መልእክተኛም መናፈሻዎቻቸውን እንደ ገነትና ጀነት የሚያቀርቡት ጠቅላይ ሚኒስትሩም ኢድ አል ፈጥርን ምክንያት በማድረግ ባወጡት መግለጫ ደግሞ የሀገሪቱ ችግር ያሉትን አንስተዋል። አሁን በሀገራ ሀገራችን ያለው ፈተና ምንጩ ራስን ሳይገዙ ሰዎችን ለመግዛት የሚደረግ ሩጫ ነው ሲሉም ጠቅሰዋል። በእርግጥ ይህ ገለጻ የብልጽግና መንደር ሰዎችን በትክክል የሚገልጽ ይመስላል። ጠቅላይ ሚኒስትር አብይ አህመድ ግን የሀገሪቱን ችግር በዚህ መልኩ ለይተው ያስቀምጡና መፍትሄው ደግሞ ነባር የፖለቲካ ምህዳራችንን በነባር እሴቶች ላይ የተመረኮዘ ማድረግ ነው ሲሉ ያስቀምጣሉ። እርሳቸውና አገዛዛቸው ደግሞ ለዘመናት ወደ ጦርነት ገብተው የማያውቁ ህዝቦችን ጭምር ማጋጨት፣ የቆዩ የአብሮነት እሴቶችን መናድ መገለጫዎቻቸው እንደሆኑ ሆኖ ብዙሃኑን የሚያስማማ ይመስላል። የጠቅላይ ሚኒስትሩ የበዓል መልእክት ግን ምክሩን ያስቀምጣል። እኔ ለእኔ ከሚል ነገር ውጡ፣ እኔን ወደ እኛ ከሚለው ከመቀየር ተሻግራችሁ ለእነርሱ ወደሚል ተሸጋገሩ ሲልም ያብራራል። በእርግጥ እኔ ከሚል ውጡ በሚል የሚመክሩት የብልጽግናው ፕሬዚደንት፣ እኔ ሰራሁላችሁ፣ እኔ ያደረግኩላችሁ ሲሉ ነው ባለፉት ዓመታት የሚታወሱት። እኔ ዐቢይ ይባላለሁ ኢትዮጵያ ጠቅላይ እኔ ንጉስ ነኝ። ሁልጊዜ እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያ የለም። ፎቶ አልነሳም። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁ። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። እኔን በግል መስደብ አይችል። እኔን ይወዱኛል። እኔ ሳስበው ከእኔ መንደር ውስጥ እኔ ከመጣ በኋላ፣ እኔ ደግሞ እስከፍየው ከእኔ ጋር እየዋለ እኔ በሀያ አራት ሳት እኔ እዳሴ እንዲቀየር በጣም ብዙ ለፋ ነበር። ያኔ ግን ምንም ብለፋ በኋላ ያስቆ ተሸጠ የሚለው ዜና በደንብ ተነገረ። ብዙ ሰው ገዛው። እረ አልተሸጠም ብዬ ብፍጨረጭር ዋጋ የለውም። አለመሸጡን ዲስፕሩቭ ለማድረግ ውሃ ያስቆ እኔ በምቆይበት ጊዜ ዩኒቨርሲቲ ምሰራ አይመስለኝም? ውሸት ሀገርን ያፈርሳል ሲሉ ዛዲግ አብርሃ ተናገሩ። በቅርቡ የአያታቸውን ስም ያስቀየሩት የብልጽግናዎቹም አንድ ሺ አንድ ፐርሰንት እርግጠኛ የሆኑበትን የኤርትራ ጦርን በተመለከተ ባስተላለፉት ውሸትም ነው የሚታወሱት። ሰሞነኛው የብርቱካን ተመስገን አጀንዳ ብልጽግና ሚኒስትሮቹን ጭምር አሰማርቶ ለማስተባበል ከፍተኛ ጥረት ያደረገበት ነው። የወጣት ብርቱካን ጉዳይ የውዝግብ ማዕከል ሆኖ መቀጠሉ እንዳለ ሆኖም ውሸትን ባህሉ ባደረገው ብልጽግና ውስጥ ያሉ ሰዎች ውሸትን ለማስተባበል በሚል በየልሳ ቻቸው መከሰታቸው ግን ብዙዎችን ሳያስገርም አልቀርም። ልክ እንዳያታቸው ስሙ በተቀየረው የአፍሪካ አመራር ልህቀት አካዳሚ በቅርቦ ሹመት የተሰጣቸው ዛዲግ አብርሃ ደግሞ አንዱ ሆነዋል። በማብራሪያቸውም ለስልጣን የምትታገሉ ሰዎች በውሸት ሀገር አፍረሳችሁ ምን ልትመሩ ነው የሚል ምክር ያቀርቡና ውሸት ስልጣኔዎችን ማፍረሰዋል ሲሉ ያስረዳሉ። ውሸት ከእውነት ይልቅ በስድስት ጊዜ ይፈጥናል። ሲክስ ታይምስ ይላል። ውሸት ማኒፕሌሽን ከፍተኛ ደረጃ ሲደርስ ትልልቅ ስልጣኔዎችን ያፈርሳል። ትልልቅ ስልጣኔዎችን ገንድሶ ይጥላል። ሮማን ኢምፓየርም ጀርመንም፣ ሁለተኛው ዓለም ጦርነት በፊትም የጦርነቱ ጊዜ የነበረችው ጀርመን፣ ሶቪየት ህብረትም ስትፈራረስ ለአንዱ ቀድሞ የተጠቃው እውነት ነው። አቶ ዛዲግ ህብረተሰቡ በማህበራዊ ሚዲያና ሌሎችም አማራጮች የሚሰራጩ መረጃዎችን ከመቀበሉ በፊት በሚኒስትሪ ሚዲያዎች ገብቶ እንዲያረጋግጥ ሲመክሩም ተሰምቷል። ከእውነት ውሸት ስድስት እጥፍ ይፈጥናል የሚሉት ዛዲግ ውሸትን በአንድ ሺ አንድ ፐርሰንት እርግጠኝነት ተናግረው እንደሚያውቁ ግልብ ይሏል። ከአራት አመታት በፊት ዲደብልዩ ላይ ቀርበው የኤርትራ ጦር ትግራይ ውስጥ አለ የሚባለው ውሸት ነው፣ ይህንን በአንድ መቶ ፐርሰንት ብቻ ሳይሆን በአንድ ሺ አንድ ፐርሰንት አረጋግጣለሁ ብለው ነበርና በ በሰሜኑ ክፍል በነበረው የህግ ማስከበር ዘመቻ የኤርትራ ኃይሎች ተሳትፏል በሚል የሚናፈሰው ወሬ ስህተት መሆኑን የዲሞክራሲ ስርዓት ግንባታ ሚኒስትሩ ዛዲግ አብርሃ ተናገሩ። ብሄራቸውንና አባል የነበሩበትን ህወሀትን የሻሩት አቶ ዛዲግ አብርሃም የአያታቸውንም ስም ሻረው ብለው መሻራቸው የተገለጸው በቅርቡ በተደረገው የብልጽግና ጉባኤ ወቅት ስለመሆኑም የሚታወስ ነው። የብልጽግናው መንግስት ላይ ጦርነት ማወጁን ድርጅቱ አሳወቅም። ጠቅላይ ሚኒስትር አብይ አህመድ ከጥቂት ወራት በፊት የጦርነት ምድር እንዳይሆን ብለው ነበር። አገዛዙ የሰላም ስምምነትን ከፈጸመ በኋላ ከካዳቸው አካላት ውስጥ አንዱ ነው። ኦብነግ ልክ እንደ ኦነግ ሁሉ ኦብነግንም ከሰባት አመታት በፊት በአስመራ የሰላም ስምምነት አፈራርሞ የነበረው ራሱን የለውጡ መንግስት የሚለው አገዛዙም የከተማውን ኦነግን ለሁለት ሰንጥቆ ከነጻነት ሰራዊቱ ጋር ደግሞ እየተዋጋ አመታት አልፏል። ኦብነግ እየሄደበት ያለው መንገድም ተመሳሳይ ይመስላል። ብልጽግና የኔ የሚላቸው ግን የምርጫ ቦርድ እንኳን የማያውቃቸው ኦብነጎች ያሉ ሲሆን በአደባባይ ደግሞ ኦብነግ የታሪካዊ ጠላታችን የግብፅ የእጅ ስራ ውጤት ነው ሲል በፊልድ ማርሻል ብርሃኑ ጁላ በኩል በዛው በምስራቅ ኢትዮጵያ ላይ በተደረገ አንድ ስብሰባ ላይ ያሳውቆ ነበር። ግብጽ ለምን እንደምንፈራ አላቅም። የኢትዮጵያ ታሪካዊ ጠላት እንጂ እኛን በማዳገን በታሪካችን በሙሉ ሁሉንም ስራ የሰሩ እነሱ ናቸው። የኤርትራ ያስገነጠሉ ከባህር እንድንርቅ ያደረጉ እነሱ ናቸው። ኦኤንኤስ የፈጠሩ እነሱ ናቸው። ወያኔ በሻዕቢያ አልፎ የፈጠሩ እነሱ ናቸው። ኦኤንኤ ነት የፈጠሩ እነሱ በወቅቱ ይህን የጠቅላይ ታማጆር ሹሙ ንግግር ስምምነቱን የሚጥስ ነው እናም ማስተባበያ አሊያም ማብራሪያ ሊሰጥበት ይገባል ሲል ኦብነግ ጠይቆ ነበር። ምላሽ ያጣው ድርጅቱ በቀጣይነት የሚኖረውን የትግል መንገድ እንደሚያሳውቅ የገለጸው ደግሞ በቅርቡ ነው። አንድ ጉዳዩን በቅርበት የሚከታተሉ የሶማሌ ክልል ሹም ከሙስጠፋ መሐመድ የሚሆን ከብልጽግናው መንግስት ከፍተኛ አመራሮች በኩል ኦብነግ ወደ ትጥቅ ትግል እንዲገባም ፍላጎትና ግፊት እንደነበር ያስታውሳሉ። በማሳያነት ርዕሰ መስተዳድሮ ከሳምንት ሳምንታት በፊት ወደ ኬንያ የላኳቸው ሹሞቻቸው የኦብነግ ሰዎችን እራሳችሁን አታዋርዱ መሳሪያ አንስታችሁ ሞክሩት የሚል መልእክት ማድረሳቸውን ይጠቅሳሉ። የሆኖ ሆኖ ዛሬ ኦብነግ በመንግስት ላይ ጦርነት ማወጁን የገለጸበትን መግለጫ ነው ያወጣው። የሶማሌና የኦጋዴ ህዝብ አስቸጋሪ ሁኔታ ውስጥ ይገኛሉ ያለው ድርጅቱም ይህ ጭቆናና በደለ ክፍለ ዘመናት የዘለቀ ስለመሆኑም ያክላል። በሊቀመንበሩ መንበሩ በኩል የወጣው ይህ መግለጫ ቀጥሎ ያነሳው ጉዳይ ከሮመዳን ጾም በኋላ በፈረንጆቹ 2025 የታቀዱ ስትራቴጂክ እቅዶች ወደ ተግባር የሚሸጋገሩ በት እንደሆነ የሚያብራራበት ነው። ለሁሉም የኦብነግ አባላት፣ የሀገር ሽማግሌዎች፣ ወጣቶች በኦጋዴ የሚገኘው የሶማሌ ህዝብ ነጻ ለማውጣት በሚል የትብብር ጥያቄ መግለጫው ላይ ተካቷል። ዛሬ እንደ ትናንቱ የሚታለል ማህበረሰብ የለንም ሲል አንስቶ ያልታገለና ያልተባበረ ህዝብ ራሱን እንደ ፍየሏ ለመታረድ የተጋለጠና ለመጨቆንና ለመገዛት የተዘጋጀ ነው ሲልም ይቀጥላል። አሁን የሀገሪቱን ስልጣን የተቆናጠጡም ከኦሮሞ ህዝብ የወጡ ሹማምንት የረጅም ጊዜ የተገላጋራቸው እኛ ላይ ዞሩብን የሚለው የኦብነግ መግለጫ አሁን ተጽዕኖ እስከተቱን መሬትና የተፈጥሮ ሀብታችንን ወሰዱ። ከዚህ በላይ መዋረድስ ምን ይመጣል? እያለም ያብራራል። እነዚህ የብልጽግናው ሹማምንትም መጣንበት የሚሉትን ህዝብን እንኳን የሚበድሉ ናቸው ያለው ድርጅቱ በሀገሪቱ ሁሉም ብሔረሰብ ለጥቅሙ እየታገለና እየተዋጋ ነው ሲል ያብራራል። እኛም ያለን ምርጫ ተነስተን መዋጋት ነው፣ የሶማሌ ወጣቶች ለማንነታቸው ክብር ስትሉ ለመነሳት ተዘጋጁ የሚል ጥሪ ማካቶበታል። ለአለም አቀፉ ማህበረሰብም ጥሪ የሚያቀርበው ድርጅቱ የተነጠቅነው ነጻነታችንን እየጠየቅን መሆኑን ተረዱልን ሲል ነው ያመለከተው። አለም አቀፉ ማህበረሰብ እየወደቅ ያለ አገዛዝን እንዲያንሰራራ ማድረግ የሚሆን ከመደገፍ ይታቀብ ያለው ኦብነግ ከሁሉም ይህንን አገዛዝ ለመጣል ከሚታገሉ የተጨቆኑ ሌሎች ኢትዮጵያንና ከዓለም ጋር በመሆን ለመስራት ቁርጠኛንን ሲልማትቷል። ከቀናት በፊት የአቶ ሙስጠፋ መሐመድ አስተዳደር ከዚህ ጉዳይ ጋር በተያዘ መግለጫ አውጥቶ እንደነበርም የሚታወስ ነው። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አብድልቃድር ረሺም የሶማሌ ክልል ህዝብ ወደ ጫካ ተመልሶ ሰላሙን የሚያውክ ኃይልን አይፈልግም ሲሉ ነበር የተናገሩት። ጠቅላይ ሚኒስትር ዐቢይ አህመድም ከወራት በፊት ወደ ሶማሌ ክልል ተጉዘው የጦርነት ምድር እንዳታደርጉት ብለው ነበር። ሀብታም ክልል ነው። በትንሹም በትልቁም ግጭት አያስፈልግም። ተረጋግተን ተወያይተን በተደመረ መንፈስ የጀመርነው የልማት ስራ ማጠናከር ይኖርብናል። የጭቅጭቅ የጦርነት ምድር ሳትሆን የሰላም ምድር እንድትሆን በሚዲያ ወጥተው ይህን የሚሉት ያገዛዙ ሰዎች በተግባር ደግሞ ስምምነቱን ከመጣስ ጀምረው ክልሉን በሀገሪቱ ሌላ የጦርነት አውድማ ለማድረግ ነው ሲዘጋጁ የቆዩት። አሁን ይህንን የኦብነግን እንቅስቃሴ ሰበብ በማድረግም የአፈናና የማዋከብ ተግባራቸውን በክልሉ እንደሚያጠናክሩ ነው የሚጠበቀው። በትግራይ ክልል የተፈጠረውን ማህበራዊ ቀውስ በተመለከተ የተባበሩት መንግስታት ድርጅት ሪፖርቱን አውጥቷል። የሸቀጦች ዋጋ መናርና የነዋሪዎች ገንዘብ ለማውጣት የገቡበትን ጭንቀትም ያብራራል። ከቦና አገልግሎቶችን ዘግቶ የውጭና የውስጥ ኃይሎችን አቀናጅቶ የትግራይ ሕዝብ ላይም ገዳዩን ጦርነት ያከናወነው አገዛዙ ባለፉት ወራት በራሳቸው በትግራይ ፖለቲከኞች መካከል የተፈጠረውን ሽኩቻ እየተጠቀመበት ነው። የኢሜል ፕሬዚደንት ሾመላችኋለሁ የሚል ስላቅ ላይ መድረሱም የሚታወቅ ነው። ከጦርነት ያላገገመ ክልልና ህዝብ አሁንም የብልጽግናው መንግስት ክልከላዎች ሰለባ ሆኖ ቀጥሏል። ነዳጅን ሙሉ በሙሉ መከልከልን ጨምሮም የእግድና የፕሮፓጋንዳ ዘመቻ መሰል እንቅስቃሴዎች ላይ መሆኑም ታይቷል። የትግራይ ክልል ነዋሪዎች ገንዘባቸውን ከባንክ በከፍተኛ ደረጃ እያወጡ ነው ሲል ደግሞ የተባበሩት መንግስታት ድርጅት ባወጣው ሪፖርት ላይ አመላክቷል። የድርጅቱ የሰብአዊ ድጋፍ ማስተባበሪያ ጽፈት ቤት ባወጣው ሪፖርት በክልሉ ያለውን ፖለቲካዊ ቀውስ ተከትሎ ከፍ ያለ ስጋትና ጭንቀት ውስጥ ማህበረሰቡ እንዲገባ ተገደዋል ብሏል። በዚህም ሳቢያ ህብረተሰቡ ገንዘቡን በሰፊው ሲያወጣ መስተዋሉን አክሏል። ይህ ደግሞ የመሰረታዊ ሸቀጦች ዋጋ እንዲኖር ያስገደደ ስለመሆኑም ነው ያመላከተው። የዋጋ ጭማሪ፣ የነዳጅ እጥረትና የትራንስፖርት ችግር አሁን ህዝቡን እየፈተኑ ያሉ ችግሮች ናቸው ያለው ተመድ በተለይም ካለፈው ሳምንት ወዲህ የህዝብ ትራንስፖርት፣ የአምቡላንስ እንደዚሁም እርዳታን የሚያቀ የቅርቡ ተሽከርካሪዎች ጉዳይ በእጅጉ እየፈተኑ ያሉ ናቸው ነው ያለው። አንድ ሚሊዮን ተፈናቃዮች ድጋፍ በሚጠብቁበት መላ ክልሉም ገና ከጦርነቱ ባላገገመበት ሁኔታም እንዲህ ያለው ሁነት መፈጠሩ አደገኛ ስለመሆኑም አብራርቷል። በክልሉ የተፈናቃዮች አሃዝ መጨመርና የካምፖች መጨናነቅ ተላላፊ በሽታዎች እንዲስፋፉ ከለላም እንዳያገኙ እያደረገ ስለመሆኑም አንስቷል ሪፖርቱ በአማራ ክልል በቀጠለው ጦርነት ሳቢያም በጭራሽ እርዳታ የማይደርስባቸው በከፊል ማድረስ የሚቻልባቸው ወዘተ በሚለይቶ መግለጹንም መዘገባችን የሚታወስ ነው። የፕሬዝደንቱ ወደቡን መታቸው ተቆጣጠሩ ጥያቄ ተቃውሞ ገጠመው። ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሀሳብም ራስ ገዟ ሶማሌላንድ ውድቅ አድርገዋለች። የሶማሊያው ፕሬዝደንት ሐሰን ሼህ መሐመድ ለአሜሪካው ፕሬዝደንት ዶናልድ ትራምፕ ከሰሞኑ የጻፉት ደብዳቤ መነጋገሪያ ነበርም። መጋቢት ሰባት የተጻፈው ደብዳቤም አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮች ና የወደብ አማራጮችን በዝርዝር ያስቀመጠ ነው። ሮይተርስ በዘገባው እንዳመለከተው ከሆነ ፕሬዝደንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡት ሁለት ኤርቤዞችን እና የበረራ ና ቦሳሶ ወደቦችን ነው። የሶማሊያው ፕሬዚዳንት በዚህ ደብዳቤያቸው ላይ አራቱም የቀረቡት አማራጮች የአሜሪካን የአፍሪካ ቀንድ ተጽዕኖ የሚያጠናክሩም የደህንነት ስራዎችንም ከፍ የሚያደርጉ ስለመሆናቸው ገልጸው ነበር። ሶማሌላንድ በዚህ ጉዳይ ላይ ማብራሪያና ምላሽ ሰጥታለች። ሶማሊያ ክልላዊ አስተዳደር የምትላት ነገር ግን ራሷን ራስ ገዝ ብላ የምትጠራው ሶማሌላንድ የውጭ ጉዳይ ሚኒስትርም ተስፋ የቆረጠ አካል እርምጃ ነው ሲሉ ደብዳቤውን አጣጥለውታል። ዶናልድ ትራምፕ ሁለተኛውን የስልጣን ዘመናቸውን ከመጀመራቸው በፊት በነበሩ ጭምጭምታዎች ሶማሌላንዳውያን አሜሪካ ለሰራት ዓመታት ያክል በዲሞክራሲያዊ መንግስትነት ለቆየችው ሶማሌላንድ እውቅና በመስጠት በዓለም የመጀመሪዋ ሀገር ትሆናለች የሚል ተስፋ አንሰንቀው ነበር። ሚኒስትሩ አዳን ለደብዳቤያቸው በሰጡት ምላሽ ለሶማሌላንድ የሚሰጠው እውቅናን ለማስቆም ማድረግ የሚችሉት ምንም ነገር የለም ይላሉ። ሚኒስትሩ ለሮይተርስ እንደተናገሩት አሜሪካ ሞኝ አይደለችም በርበራ ወደብን በሚመለከት ከማንጋ መነጋገር እንዳለባት ታውቃለች ሲሉም ገልጿል ሶማሊያ ከአልቃይዳና ከሌሎችም ታጣቂዎች ጋር በምታደርገው ውጊያ አሜሪካ መረጃ በመስጠትና የአየር ድብደባን በመፈጸም ትልቅ ሚናን ትጫወታለች አሁን የሶማሊያው ፕሬዚደንት ሐሰን ሼ መሐመድ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡ የጦር ቤዞችና ወደቦችም ይህንን የአሜሪካን የቀጠናውን ቁጥጥርን ይበልጥ እንደሚያሳድጉ ነው የሚታመነው እንዲያም ሆኖ ሶማሌላንድ ከቀረቡ አራት አማራጮች መካከል የበርበራ ወደብን በተመለከተ የቀረበውን አስተባብላለች። የተወደዳችው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።